ታዬ እንግዲህ ዛሬ መታለች ማለት ነው መታለች ጋይዝ መታለች እዛ እዚህ ቢጠራታ ልጅቷን አንገላቷት እኮ የኔ ቆንጆ አልወለድሽም እንዴ ነው ውድ በነገራችን ላይ የቪዲዮ የቆየ ነው የምትሉ አታሽቃብጡ አልቆየም ለምንዶ ታቃላችሁ እንዳልቆየ የምታውቁት ማለት ነው ቤተሰቤ ጋር እያሳለፍኩ ነው ብላለች ሩታ በዚህ ሰዓት ደስተኛ ነኝ ከቤተሰቦች ጋር እያሳለፍኩ ነው አብርሽና እኔ ምንም ነገር የለም ኦፍ የለንም እናሳ ትላንትና ምን ሆነሽ ነው? ታዳ ምንም ከሌለሽ ማለት ነው። አብሮሽ ጋር ምንም ከሌለሽ ወጣዬ፣ እኔ ቆንጆ እኔ እኮ ወድሻለሁ። አልወድሽም አይደለም፣ እኔ ወድሻለሁ። ግን እነዚህ የሚንከሰከሱ ልጆች ነው እንደውም እንድናገር የሚያደርጉኝ ማለት ነው። ግን ይቆጡባለ፣ አልናገርሽም። ተናግሬ አውቃለሁ እንዴ? ስለሷ ሲጀምር ክፉ ነገር በሰሩት ቪዲዮ ነው አስተያየት የሚሰጠው። ኤንዌ ትላንትና ታዳ እኔ ቆንጆ ምንም ከሌለሽ ማለት ነው። ማንም ያ ቤት የተከራያችሁ ነው የገዛችሁ ቤት አይደለም። ማንም ታዲያ ከኖረ ምን አስጨነቀሽ? እኔ ቆንጆ ትላንትና ቤቴን እኔና አብረሽ ቤት ኤርሜላ የኖረች ነው አልሽው ማለት ነው። እኔ ውድ ታዲያ ምን አስጨነቀሽ? ካልፈለግሹ ምንም ከሌለሽ ጦስሽ ይዞ ይዳ። ታዲያ ምን አስጨነቀሽ? ማንም ለምን ኤርሜላ አይደለም ማለት ነው። አስር ሴት አስገብተው አይኖርም። ምን አስጨነቀሽ ካልፈለግሹ እሱን ማለት ነው ያው ከተናገርሽው አንጻር ማለት ነው። እኔ ቆንጆ ውዶች፣ የሩታዬ እንግዲህ ዛሬ ከች ብላለች ይለች ጋር ማለት ነው። እኔ አላቃትም ባይ ዘዌ እንዳጋጣሚ ዩቱብ ላይ ሲገባ ያው ቪው ሲኖር ማለት ነው ሰው ጋር የመድረስ አቅም አለው አይደለ? የማንም ዩቱብ ማለት ነው ላይክ እና ቪው ሲኖር ይደርሷቸዋል። ሰብስክራይብ አድርጌ አላቅም አላደረኩትም፣ አላቃቸውም ሲጀምር እውነት ለመናገር እና መታለች ሩታ ማለት ነው እዚህ ቤት፣ ይች ልጅ ማለት ነው። እና ውዶቼ ደህና ናችሁ? ግን እንዴት ናችሁ? ላይክ ቢታረጉ ግን ምን ችግር አለው? ምንድነው የሚቀነስባችሁ ነው? ውዶች ሁለት ሺህ አምስት መቶ ምናምን የታየ ቪዲዮ ማለት ነው። መቶ ላይክ፣ ሼር ማደል እንዴ! ሼር ማደል ምን አለበት? ላይክ ቢታረጉ። አታናድዱን፣ ታይጉን፣ ተው ግን ተው ግን የሚሳደብ ሰው ልታበረታታላችሁ አታላችሁ ግን። ምን ምን አይነት ነው ግን ጋይስ? በጣም እኮ ነው የሚገርመኝ የሚሳደብ ሰው አረ፣ ወይኔ፣ ወይኔ፣ መጥኔ ኤን ወይስ ውዶች ማለት ነው። ላይክ ያረጋችሁ፣ ሰብስክራይብ ያረጋችሁ የእኔ ውዶች እና ላይክ የምታደርጉልኝ ደግሞ እጅግ ከልባ አመሰግናለሁኝ። አበረታቱኝ የእኔ ውዶች። እንግዲህ እች ልጅ ሩታን እንግዲህ ካለቀ በኋላ እኔ እኮ ጤነኛ አይደሉም ያልኳችሁኮ አለምክንያት አይደለም ጋይስ። ባብ ሩታና ባብሩሽ በኩል ያሉ ሰዎች ጤነኛ አይደሉም ብያቸው ነበርኩ። ካለቀ በኋላ እች ልጅ እንግዲህ ቀጠሮ እየጠበቀች ነው ደግሞ በዚያ አጋጣሚ ሉሉ እኮ የሌለ መረጃ አንቺ ጋ ነው አለ ሉልዬ። በቀደም አዲስ አበባ ተመልሳለች ሩታ ስትል ከመቼ እያልኩ ነበር በውስጤ ማለት ነው። ይኸው አዲስ አበባ ገብታለች ሩታዬ ዘና ፈታ ያለች ነው ይኔ ቆንጆ ማለት ነው። ይመችሽ እናቴ፣ አንቺ የፈለግሽውን የማረቅ መፍታለሽ። ስለዚህ ሩታ። ከዚህ በኋላ ከአብርሽ ጋር ምንም ግንኙነት የለም። የሚያገናኘን ልጅ ነው፣ ግዴታው መወጣት አለበት እያለችን፣ አብዛኛ ጊዜ ሩታ ይሄን ታወራለች። ግን እንዲህ ምነው ልጁ ይወለድ። የኔ ቆንጆ፣ የኔ ውድ፣ በሰላም ተገላገልኝ ሽ፣ በሰላም ተገላገል። ያንቺ ልጅሽን እቅፍ አድርገሽ እንድትመጪ ምኞቴ ነው፣ ማለት ነው። ገባችሁ አይደለም? አብዛኛ ሰው የወለደች ነው ወልዳለች ያሉ ኗራ፣ ወልዳለች ያሉ ነው። ጓይ ሩታ ወልዳለች አቤት! አቤት! ሰማይና ምድር ነው የዘረጋ። ኤንዌስ ከወለደች እልልልልልል እንኳን ወለደችልን። አቅፋ እንደምትመጣ ተስፋ አደርጋለሁኝ ማለት ነው። ስለዚህ እቺ ልጅ እንግዲህ ዛሬ ከአብርሽ ጋር ያለው ነገር ልታቅ አቤት! አቤት! መሸቀያ ነው ማረጋ አታት እውነታውን እውነት ተናደሽ ነን የኔ ቆንጆ ደግሞ ምናለች? በጣም ነው የተናደድገው የነሱ ፍቅር የትኛው ፍቅር እነሱ ፍቅር ቢመለስ ምናምን ያለች ነበር። እና ምንም አይ አይ ፍቅር አታቁም ብዬ በውስጤ። ኤንዌስ ሩታ የእኔ ውድ ማድረስ እንኳን ደህና መጣሽልኝ፣ ወልካም የኔ ውድ እህት። ይመችሽ የፈለግሽውን የማረግ መፍት አለ